ቄሱና ሴተኛ አዳሪዋ። ከቤተ መቅደስ አቅራቢያ የሚኖር አንድ ቄስ ነበር። ከቄሱ ቤት በተቃራኒ ደግሞ አንዲት ሴተኛ አዳሪ ትኖራለች። ሰርክ ኃጢአትን እንደምትሰራ በየጊዜ ለማናገር ወሰነ። ከባድ ኃጢአትን ሰርተሻል። ቀንም ማታም የአምላክን ክብር አጉድለሻል። የኃጢአትን ደሞዝ ማሰብ ዘንግ ተሻልን ሲል በኃይለ ቃል ተናገራል። ተግሳጾቹ ፍርሃትን ለቀቀባት። ከልቧ ተጸጽታ ይቅርታን በመሻት ጸሎት አደረገች። ሌላ ስራም እንዲሰጣት አምላኳን ተማጸነች። ነገር ግን ለሳምንት ስራ ባለማግኘቷ ተራበች፣ ወደ ዝሙት ስራዋም ተመለሰች። ሰርክ ዝሙትን በፈጸመች ጊዜ የይቅርታ ጸሎትንም ስራዋ አደረገችው። በምክሩና ተግሳጹ ከዝሙት ህይወት ባለመውጣቷ ቄሱ ተበሳጭቶ እስክትሞት ድረስ ከአሁን በኋላ ወደ እርሷ የሚገቡትን ሰዎች መቁጠር ይኖርብኛል ሲል አሰበ። አንድ ሰው ሲገባ አንድ ድንጋይ ወደ ኬሻው ይጨምራል። ከጊዜያቶች በኋላ ዳግመኛ እናገራት እነዚህ የድንጋይ ክርምሮች ይታዩሻልን? እያንዳንዱ ድንጋይ ኃጢአቶችሽ ናቸው። ለመጨረሻ ጊዜ ልንገርሽ ከኃጢአት ራቂ አላት። ኃጢአቷ እንደ በዛ በተመለከተች ጊዜ በፍርሃት አራደች። እንባዋን አፍስሳ አምላኬ ሆይ መቼ ነው ከዚህ አስቀያሚ ህይወት የምታወጣኝ ስትል ከልቧ ተጸጸተች። ጸሎቷም ተሰማ። የሞትም መላእክት ከሰማይ ሰማያት ወረደና ነፍሷን ከስጋዋ ለየው። የቄሱንም ነፍስ ጨመረና ተመለሰ። የሴተኛዋ አዳሪ ነፍስ ወደ ገነት ስታመራ፣ የቄሱ ግን ወደ ሲኦል ወረደች። ቄሱም ይህን ሲመለከት እኔ እድሜዬን በሙሉ አንተን ሳገለግል ህይወቴን ሰጠሁ፣ ግና ወደ ሲኦል ወረድኩኝ። ያቺ ሴት ግን ህይወቷን በሙሉ በኃጢአት አሳልፋ ገነትን ተሸለመች። አምላኪ ፍርድ ፍርድህ ይህነውን ሲል ጮኸ ከመላእክቶችም አንዱ አስመሳይነት ከልብ አይወጣም። ጎረቤትህ ላይ ትፈርዳለህ፣ አንተ ልብህን ባቆሸሽ ጊዜ። ይቺ ሴት ግን ከልቧ ቀንም ማታም ጸሎት ታደርግ ነበር። ያፈሰሰችው እንባ ኃጢአቷን አጠበላት፣ ገነትን ትወርስ ዘንድ ንጹሕ አደረጋት። ያንተ ነፍስ ግን የሌሎች ኃጢአት በቆጠርክባቸው የድንጋይ ክምር ቆሽሻለች ሲል መለሰለት። በሰው ከመፍረዳችን በፊት ስለ ራሳችን ትክክለኛነት እርግጠኛ እንሁን። ቪዲዮውን ላይክ ሼር በማድረግ ለሌሎች ወገኖቻችን እናድርስ። እንዲሁም ሰብስክራይብ በማድረግ የስፍና ሚዲያ ቤተሰብ